አመሰግናለሁ ብሩክ። የማትደፈር ሀገር የማይበገር ትውልድ በሚል መሪ ቃል 118ኛው እንግዲህ የጦር ሰራዊት የምስረታ ቀን እዚህ ቢሾፍቱ በሚገኘው የአየር ኃይል ማሰልጠኛ ግቢ ውስጥ እየተከበረ ነው የሚገኘው። እንደሚታወቀው የኢትዮጵያ ጦር ጥቅምት እንግዲህ አሁን መስከረም ቀጥሎ ጥቅምት ባለው በጥቅምት 15 1900 ነው ለመጀመሪያ ጊዜ ተደራጅቶ ተሰባስቦ በአንድነት የሙሉ ጊዜ ሰራዊቷን አደራጅታ ኢትዮጵያ ከሀገር ውስጥም ከውጭም የሚቃጣባትን ጦርነትና ልዩ ልዩ አደጋዎችን ስትከላከል የቆየችው ከዛ ጊዜ ጀምሮ እንግዲህ በተለያዩ ጦርነቶችን ድል እያደረገ የሀገሩን ዳር ድንበር እያስከበረ የሕዝቡንም ነጻነት እንደዚሁ እያስከበረ የመጣ ሰራዊት መሆኑ እንግዲህ ይነገራል። የፊድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት እንደተናገሩት እንግዲህ የኢትዮጵያን ጦር በማደራጀት ረገድ በማሰልጠን ረገድ በሎጂስቲክስም በእውቀትም በማዘመን ረገድ በርካታ ስራዎች እየተሰሩ መሆናቸውንም ሲሰሩም መቆየታቸውን ተናግረዋል። እንግዲህ ይህ ዘመናዊ ጦር እንግዲህ የሚቃጣበትን ጦርነት የሚቃጣበትን ወረራ ከመመከት ባለፈ ኢትዮጵያ በምትሰራቸው ትልልቅ ፕሮጀክቶች ሳይቀር የሚደረጉትን ኮሳዎችንም ጭምር በማክሸፍ እነዛ ሜጋ ፕሮጀክቶች እንዲፈጸሙ ለፍጻሜ እንዲበቁ የራሱን አስተዋጽኦ እያበረከተ ይገኛል ሲሉ ተናግረዋል። እንደዚሁም ይህንን ጦር በቀጣይነት አይነትም የማጠናከሩና የማዘመኑም ስራ እንደሚቀጥል ነው የተናገሩት። ከዛ በተጨማሪ የባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ እንደዚሁ የኢትዮጵያ የባህር ኃይል በ1948 ጀምሮ እንደነበራት ተናግረው ነገር ግን ባለፉት 30 ዓመታት ኢትዮጵያ ከቀይ ባህር ርቃ የባህር በር ሳይኖራት ቀርቷል ሲሉ ተናግረዋል። ይህንንም ከለውጡ በኋላ በማጠናከር የተጠናከረ፣ የተደራጀ የባህር ኃይል የተቋቋመ መሆኑን ተናግረዋል። አሁን ኢትዮጵያ የሚቃጣባትን ማንኛውንም ነገር መቋቋም የሚችል የባህር ኃይልም እንደዚሁ መገንባት መቻሏን ተናግረዋል። በአጠቃላይ በ118ኛው እንግዲህ በዚህ የምስረታ በዓል የተለያዩ ዝግጅቶች ቀርበዋል። የሙዚቃዊ ተውኔቶች እንደዚሁ ዶክመንተሪዎች፣ የኢትዮጵያ ጦር ያሳልፋቸውን ተጋድሎች የሚዘክሩ በዚህም መካከል እንግዲህ መሥዋዕትነት የከፈሉ ጀግኖችን እንደዚሁ የሚያከብር ከፍ የሚያደርግ የተለያዩ ዝግጅቶች ተከናውነዋል። በዛሬው በ118ኛው የጦር ሰራዊት የክብረ በዓል ቀን ላይ ስድስት እንደዚሁ ግለሰቦች የክብር አባልነት እውቅና ተሰጥቷቸዋል። ይህን ያልመሰለ በደማቅ ሁኔታ እዚህ ቢሾፍቱ በሚገኘው የባህር ኃይል ቅጥር የማሰልጠኛ ቅጥር ግቢ ውስጥ ይህ እውነት ተከናውኗል። ብሩክ ያለኝ መረጃ ይህን ይመስላል።